ኢትዮጵያ ብሔራዊ ጥቅሟን የሚያስከብሩ የተለያዩ ተግባራትን ስታከናውን ከሀገር ውስጥም ከባህር ማዶም የተለያዩ ጫናዎችና ፈተናዎች ሲገጥሟት ይስተዋላል። ታላቁ የኢትዮጵያ ህዳሴ ግድብም እውን እንዲሆን በተለያዩ ተግባራት ሲከናወኑ በዚህን ወቅት በሀገር ውስጥም የተለያዩ ችግሮችን በመፍጠር ጫናዎች ሲበረቱባት ነበር። ነገር ግን ኢትዮጵያውያን እንደ ብርቶች ናቸውና የተለያዩ ጫናዎችን በመመከት ከጫፍ አድርሰው አሁን ላይ ታላቁ ኢትዮጵያ አዳሴ ግድብ እውን ሆኗል። አሁን ላይም ደግሞ ኢትዮጵያ እንደ ሀገር የሀገር ማሰራራትን እውን ለማድረግ ሜጋ ፕሮጀክቶችን እየጀመረች ነው የምትገኘው። የትውልድ ቁጭት፣ የዘመናት ጥያቄ የነበረው የባህር በር ጥያቄም አሁን ላይ በሰፊው የተንሸራሸረ አጀንዳ ሆኗል። በዓለም አቀፍ አደባባይም ተቀባይነት እያገኘ ነው የሚገኘው። ታዲያ በዚህ ወቅት ደግሞ የተለያዩ ጫናዎች በሀገር ውስጥም በባህር ማዶም እየታዩ ነው። እነዚህን በመመከት የተጀመሩ ፕሮጀክቶችን እና የባህር በር ጥያቄ ን ማድረግ ይጠይቃል። ለዚህ ደግሞ ኢትዮጵያውያን እጅ ለእጅ ተያይዘው በአንድነት በመደመር መንፈስ ሊቆሙ ይገባል። በዛሬው የአገር ጉዳይ መሰናዷችን በአዲስ ቀን በሰፊው የተመለከትነው ርዕሰ ጉዳይ ነበረ። የጉዳይ በተለያዩ ማህበራዊ ድረገጾች በኤቢሲ ዶት ስትሪም በተለያየ መንገድ ይቀርባል። እንድትከታተሉ ትጋበዝ ናቸው።